ሰላም ጤና ይስጥልኝ። ወደ ኢትዮፕ ቻናል የቤተሰቦች እንኳን ደህና ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። በእርግጥ ትንሽ ቆየት ብዬ ነው የመጣሁት እና ዛሬ ይዤላችሁ የመጣሁት የሩዝ እና የኦልቬራ ለፊትና ለቆዳ የሚሆን ክሬም ነው። ለዚህም የሚያስፈልገን አንድ ካፕ ሩዝና ኦልቬራ ነው። እዚጋ እንደምታዩት ሩዙን አጥበዋለሁ። በደንብ አድርጋችሁ ሩዙን ስለማንቀቅለው በደንብ አድርጋችሁ ሩዙን ታጥባላችሁ። ከዛም በመቀጠል በመፍጫ በእንዲህ አይነት መልኩ ታሳ አድርጉታላችሁ ማለት ነው፣ እንፈጨዋለን። ለዚህም ደግሞ የሚያስፈልገን አንድ ካፕ ሩዝና አንድ ካፕ ውሃ አድርገን ነው የምንፈጨው። ያ ሩዝ ለቆዳችን የሞቱ የቆዳ ቆዳ ሴሎችን ያስወግድልናል። ጥርት ያለና ያማረ ቆዳ እንዲኖረን ያደርጋል። በተለይ ይሄ በፀሐይ ለተጎዳ ቆዳ፣ ለጠቋቆረ ቆዳ፣ የሆነ ሴም ላልሆነ ተመሳሳይ ያልሆነ ቆዳ ያለን ሰዎች አለና ያንን ለማስተካከል በጣም ነው የሚረዳው እና እርጥበቱን የጠበቀ ደግሞ ቆንጆ ቆዳ እንዲሆንም ያደርጋል። እንደምታዩት በዚህ አይነት መልኩ በደንብ አድርጌ እፈጨዋለሁ። በደንብ ግን እስኪደቅ ድረስ መፍጨታችሁን እንዳትረሱ ምክንያቱም ጥሬ ስለሆነ በደንብ መፈጨትን ይፈልጋል። እና ከዛን ከፈጨው በኋላ እንዲያጣራዋለሁ ምክንያቱም ውሃውን ነው የምፈልገው። ከዛን ውሃውን የረጋውን ነው ደግሞ ተመልሼ የምፈልገው ነገር ግን እንዲህ ካደረጋችሁ በኋላ ለአራት ሰዓት ብታስቀምጡ የሩዙ ከስር የሚቀረው ክሬሙ ሞር ወፍራም ይሆንላችኋል ግን እኔ አሁን መጠቀም ስለፈለግኩኝ በእንዲህ አይነት መልኩ አዘጋጅቼ ለአንድ ሰዓት ብቻ ነው ያስቀመጥኩት ማለት ነው። ግን ለአራት ሰዓት ብታስቀምጡ የተሻለ ይሄ ወፍራም የሆነ የራይዝ ውጤት ነው የምታገኙት ማለት ነው። ከዛን እንዲያጣራሉ ምክንያቱም አያችኋል የቀረውን ከላይ እንደዚህ አይነት ነገሮች እንዲወጡ እንዲያጣራና ፍሪጅ ውስጥ አስቀምጣለሁ ማለት ነው። እንደነገርኳችሁ ለአራት ሰዓት ማስቀመጣችሁ የበለጠ ውጤታማ የሆነ ይዘት ያለው ሩዝ ነው የምታገኙት ማለት ነው። እኔ ግን ለአንድ ሰዓት ብቻ ነው ያቆየሁት። ከዛም በኋላ ለአንድ ሰዓት ካቆየው በኋላ ከላይ እንደዚህ ይቀራል። በነገራችን ላይ ከስር እርግጥ ብሎ ነው የሚቀረው፣ ግን ያው የኔ በደንብ ስላላቆየሁት በእንዲህ አይነት መጠን ነው የሰጠኝና ይህን በምቀላቅልበት እቃ ውስጥ አደርጋለሁ። ከዛን አንድ ሁለት ማንኪያ የሚሆን ኦሊቬራ አደርጋለሁ። ኦሊቬራም በተለይ ኦልቬራ ለቆዳችን እጅግ በጣም ብዙ ጥቅም ነው የሚሰጠው። ቢቻል እንደው ይሄ የተፈጥሮ አገር ቤት ያለው አይነቱ የለም እሱ ተገኝቶ ዝም ብለን እንኳን ፊታችን ላይ ማሳጅ ብናደርግ በጣም ብዙ ጥቅም ነው የሚሰጠው። በተለይ ይሄ ቆዳን ከመወጠር አንጻር፣ የተሸበሸበ ቆዳን ለማስወገድ ከየትኛውም አይነት ነገር ኦልቬራ የተመረጠ ነው እና እንዲህ በምታዩት መልኩ በደንብ አድርጌ ሚክስ አደርጋለሁ ከዛን ያው የሚፈልገው ያህል መጠን ላይ ሲደርስልኝ በእቃ ነው የምገለብጠው ማለት ነው። ብትችሉ እንዲህ አይነት እቃ ካላችሁ መጠቀም ትችላላችሁ። እኔ ግን በእንዲህ አይነት እቃ ነው የምጠቀመው ማለት ነው። ምክንያቱም ይህን ያዘጋጆትን ሮዝ ልወጣ ስን እንደ ማንኛውም የፊት ክሬም ነው ተጠቅሜ መውጣት የምፈልገው እና ለዛ ደግሞ ምቹ እንዲሆንልኝ ይሄን የሚጠቅመኝ እና በዚህ አይነት መልኩ ወደ እቃ እገለብጣለሁ ከዛን ፊቴ ላይ ነው ቀጥታ አድርገው። በጣም ትንሽ ነው የሚያስፈልገኝ ማለት ነው። ነገር ግን ይህንን ፊታችሁ ላይ እራሱ በደንብ ቀብታችሁ ለአንድ ለሀያ ደቂቃ አቆይታችሁ መታጠብም ትችላላችሁ። ፊታችሁ ላይም ደግሞ እኔ እንደተወኩት እንደዚህ መተው ትችላላችሁ። እኔ ልወጣ ስለሆነ ነው እንደዚህ አድርጌ ተቀብቼ በቃ ወጥቼ ማታ ነው የታጠብኩት ማለት ነው። እና በእንዲህ አይነት መልኩ መጠቀም ትችላላችሁ። እጅግ በጣም ጤናማ ተፈጥሯዊ የሆነ ውህድ ስለሆነ ፊታችሁን ለማጥራት የተሸበሸበ ቆዳን በተለይ የተሸበሸበ ቆዳን ለመወጣር ይሄ ጠቅማችኋል። በእንዲ አይነት መልኩ ተጠቀሙት። ላለው እጅግ በጣም ስለተከታተላችሁን እጅግ በጣም አመሰግናለሁ። ባይ መልካም ቀን።